አዲስ ነገር ብቅ ብለናል። እንደምታዩት በተዛዛች መሰረት ሰርተን ያስረከበነውን ሜትር ከሀምሳ አልጋና እንዲሁም ድሬሽንግ ነው ዛሬ ይዤላቸው የመጣሁት። በውቢቷ ባቲ ከተማ ላይ እንግዲህ ያደረስነውን አልጋና እንዲሁም ድሬሽንግ ነው ወደ እናንተ ይዤ የመጣሁት። በሌዘር የተሰራ ምርጥና ፏ ታደርጎ የተሰራ እቃ ነው እንግዲህ ወደ እናንተ ዛሬ እየመጣሁት እንደምትወዱት ተስፋ አደርጋለሁኝ። ማንኛውንም እቃ ማዝ ከፈለጋችሁ ታች ላይ በማስቀመጠላችሁ ደውላችሁ ማናገር ትችላላችሁ። እኛ 24 ሰዓት ኦንላይን ላይ ታገኙናላችሁ። በቴሌግራም በዋትሳፕ በኢሞ በፈለጋችሁት ደውላችሁ ማነገ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበሯችሁ የኦሳማ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ እንግዲህ በአዲስ ነገር ብቅ ብለናል እንደምታዩት በትዕዛዛችሁ መሰረት ሰርተን ያስረከበነውን ሜትር ከ50 ሀልጋና እንዲሁም ድሬሽንግ ነው ዛሬ ይዤላችሁ የመጣሁት በውቢቷ ባቲ ከተማ ላይ እንግዲህ ያደረስነውን ሀልጋና እንዲሁም ድሬሽንግ ነው ወደ እናንተ ይዤ የመጣሁት በሌዘር የተሰራ ምርጥና ፏ ተደርጎ የተሰራ እቃ ነው። እንግዲህ ወደ እናንተ ዛሬ እየመጣሁት እንደምትወዱት ተስፋ አደርጋለሁኝ። ማንኛውንም እቃ ማዘዝ ከፈለጋችሁ ታች ላይ በማስቀመጥላችሁ ስልክ ደውላችሁ ማናገር ትችላላችሁ። እኛ 24 ሰዓት ኦንላይን ላይ ታገኙናላችሁ። በቴሌግራም፣ በዋትሳፕ፣ በኢሞ በፈለጋችሁት ደውላችሁ ማናገር ትችላላችሁ። በተጨማሪ ከተለያየ ከሶሻል ሚዲያ ላይ ፎቶ በማውረድ እኛን ማዘዝ ትችላላችሁ። እኛ የፈለጋችሁበት ቦታ ዴሊቨሪ የምናደርግ ይሆናል። እንግዲህ ዛሬ እየላችሁ የመጣሁት ወደ ቪዲዮ ስገባ እንደዚህ ዘመናዊ የሆነ ባለ ስፖንጅ ሜትር ከ50 አልጋ እና እንዲሁም ድሬሲንግ ነው ይዤላችሁ የመጣሁት። ከፈለጋችሁ በስፖንጅ ከፈለጋችሁ ደግሞ በጣውላ የሚሰራ አለ። ይሄ እንግዲህ የምታዩት በሌዘር የተሰራ ነው። በጣም የሚያምረው በጣም አዲስ ነገር ነው። በሌዘር የተሰራ ነው። መጨረሻ ላይ ወቅታዊ ዋጋውን የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ኑኑ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ላይክ ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ አሁን ወደዛ አራቅ በልና ይሄንን አሳይልኝ። እንግዲህ እንደምታዩት ይሄን እንደምትመለከቱት በጣም የሚያምር ሜትር ከ50 ራስጌው ነው ወይ ግርጌው ነው? እንደምታዩት እንግዲህ በስፖንጅ የተሰራ እና በሌዘር ፏ ተደርጎ የተሰራ ነው። በተጨማሪ ይሄም ታዘን ነበረ። ይሄንን አብራችሁ ማለት ትችላላችሁ። ይሄ ኤክስትራ ቦንድ በሚባለው የሚባለው በአንደኛው ነው 14 ሺህ ብር ነው እየተሸጠ የሚገኘው ሜትር ከ ሜትር ከ80 ከሆነ ደግሞ ዋጋው ይጨምራል ማለት ነው። እንግዲህ እንደምታዩት እዚህ ጋር በጣም ውብና ማራኪ በሆነ መልኩ ነው የተሰራው። እንደዚህ እንግዲህ ፏርገን ሰርተናል። ዋጋውን እንግዲህ ማሳያችሁ ይሆናል። እንደዚህ መስተዋት ደግሞ ከጎንና ከጎን ሁለት መስተዋት አለው እንደምታዩት። ይሄ ራሱ እራሱን የቻለ ትልቅ እንግዲህ እንደምታዩት። በጣም እንደምትወዱት ተስፋ አደርጋለሁኝ። ሀሳብ አስተያየት ካላችሁ ደግሞ ታች ላይ ኮሜንት መጣፋችሁን እንዳትረሱ እላችኋለሁ። እንግዲህ ወደዚህ ስንመጣ ደግሞ እንግዲህ መዋቢያ ነው። ይሄ ደግሞ ኮስሞ ነው፣ ማይ ተደርጎ ነው እዚህ ጋር የተሰራው። እዚህ ጋር እንደዚህ መሳቢያ አለው። ለፈለጋችሁም ተቀውት መሳቢያ አለው። እዚህ ጋር የፈለጋችሁት መደርደር እንድችል ተደርጎ የተሰራ ሲሆን እዚህ ጋር ደግሞ የተለያዩ እቃዎችን የምናስቀምጥበት ነው። እዚህ ጋርም አራት መሳቢያ አለው። እንደምታዩት አራት መሳቢያ ነው ያለው። በጣም አሪፍ ናቸው። እንግዲህ ማች ተደርጎ ነው። በተመጣጣኝና በጥራት እየሰራን እንገኛለን። እኛን እዘዙን ተወዱን አላችሁ። እንግዲህ ይሄንንም ወንበሯንም እንደምታዩት ይቺ መቀመጫ ናት። ወንበሯን ለብቻ ናት። እንግዲህ አንድ ላይ ተደርጋ እየሰራን እንገኛለን። እንግዲህ የዚህን ቀጥታ ወደ ወቅታዊ ዋጋው ገባላችኋለሁ። እንግዲህ ይሄንን አልጋ እና እንትን ወቅታዊ ዋጋው አንድ ላይ እንግዲህ አርባ አምስት ሺ ብር እየሰራን እንገኛለን። ታች ላይ ያለውን ስልክ በመጠቀም እንግዲህ መደወል ይችላላችሁ። እኛ የተለያዩ የፈርኒቸር ውጤቶችን በመስራት እንተዋወቃለን። አልጋ፣ ቡፌ፣ ቁምሳጥን፣ ኪችን ካቢኔት እንዲሁም መጅሊስ ሶፋ እኛን ማድረስ ይችላላችሁ። በተጨማሪ የተለያዩ ነገሮች የምትፈልጉን ነገር ካለ ወደ ቤተሰቦቻችሁ ጋር ማድረስ እንችላለን፣ በታማኝነት በራሳችን ዴሊቨሪ